አበረታቱኝ እስኪ። ዛሬ አጠር ያለች ቀለል ያለች ምግብ አሰራር ይዤ መጥቻለሁኝ። ሰብስክራይብ አድርጉ፣ ኮሜንት ላይ ካደርጉ አበረታቱኝ። እስኪ እንግዲህ ወደ ቪዲዮ። አሰላሙ አሌይኩም ረህመቱላሂ ወበረከቱ። ውድ ተከታታይ የኢትዮጵያ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ጓደኞች እንዴት ናችሁ ብያለሁ። ሰላም ሰላም ብያለሁ። ሰላማችሁ እዝት ይበልልኝና አስተያየት ላይክ ኮሜንት የምታደርጉ በሙሉ በጣም ነው የማመሰግነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ዛሬ እስኪ በሰድር ማለት ነው፣ የኔ ልጆች ገጃጅ ርጅ አይወዱም። ገጃጅ ሰድር ማይነዝ ልሰራ ነው። ይኸው በጣጥስ ከተፍ ያለው ይሄንን በዘይት ጠብሳለሁን። እዚህ ጋር ደግሞ በሰድር ማለት ነው፣ በጃጅ ሰድር ነው። ረብቷችኋል ይሄ ማለት ነው እና ይሄ ለይሙን ለይሙን ማይኔዝ ፍልፍል አስዋድ ካሙን ኮብዘራ ነው ይሄ ማለት ነው። ከዛ ማይኔዝ አድርጌ እኔ እሽት አደርገዋለሁ ትንሽ ተላጃ ቆየዋለሁ ማለት ነው። ይሄጋ እሽት ካረኩ በኋላ ከዛ ትንሽ ውሃ አደርግበታለሁኝ ይሄንን አሁን ፍሩም ውስጥ አረገዋለሁ ማለት ነው። ከታች አረግና እስኪ ተከታተሉ። ይሄው በጣጥሱን በዚህ መልኩ ጠብሸዋለሁ፣ ለብቻው ማለት ነው። እንደዚህ ጥብስ አድርጌዋለሁ። ከዛ ዶሮ ሲበስል ከላይ አረገዋለሁ ማለት ነው። ዶሮው እየበሰለ ነው ስጨምር ሳደርገው አሳያችኋል። እና ውዶቼ ሙያ ጥሩ ነው፣ ልመዱ። ሙያ መልመድ ጥሩ ነው፣ ይጠቅማል። ሙያ ካላችሁ በመዳን ቤት ሙያ ያላት ሴት ትጠቅማለች። ያው እንደዚህ መልኩ ጥብስ አድርገዋል። ልክ እንደምንኖር ኖርማል እንደምን በለው እንደዚህ ቡኒ ትንሽ ሆነ ድረስ ማለት ነው። ከዛ ደግሞ ዶሯችን በሰለ ድረስ እንጠበቀ። ዶሮ አሁን ይታያችኋል። አይከት ወደ ሪያሁን ገስቴሩን አስቸዋለሁ

በነጭ ሩዝ እንዴት አባት እንደሚጣፍጥ